ትመለከታለች። ይህንን ቪዲዮ የምታዩ ከሆነ ልደትሽን ካከበርሽ ቦባችን አዲስ ሴት ይዞ በሃይማኖት ልደት ላይ ትጠርኛለሽ አጠርኝም በማለት በግብ ግብ ላይ ይገኛል። ወንድም ብሩክ ይህንን ቪዲዮ ለምን እንደሚሰራው እንግዲህ ሁላችንም ገብቶናል ብዬ ተስፋ አረጋለሁ በከፊሎቹ በጣም ለእኔ ሰው አይቀርበኝም ነበር። ይህ ጉረኛ ነው ምናምን ነበር የሚሉኝ። እውነት ለመናገር የዚህን ያክል እቁም ነገር ያለው አይመስልንም ነበር። በመጀመሪያ ሁሉንም ነገር ሰው በተግባር ስታውቁት ነው። እኔ ለሃይሚ ነው፣ እሺ ለሃይሚ ነው። ሃይሚ ግን አራቱ ልጆች አልመለሰችም። የተመጣ አራቱ ልጆች ረስታችሁ ነው ወይ እለዋለሁ ዛሬ ሁለቱን ትስተኛ ሁለቱም ሴት የሆኑልኝ ሺ ጥራውን ብቻ ላክልኝ። ግን እንዳለ ሰኞ ማክሰኞ የሃይማኖት ታደሰ ልደት ላይ እንግዲህ ዳኒ ተብሏል። ግን ግን ግን ግን ልደትሽ ወይናን በቃ ተይኝ የልብ ምቱን ይሁት የሃይሜም ልደት የአንችም ልደት እንዴት አንድ ላይ ሆነብኝ? እንግዲህ አስቦት ሰው ተለያይቶ እንኳን ደስ እየተዋደደ አይታችኋል። እንግዲህ ዛሬ ቀን ሙሉ ስትናደዱ ኮመንቱ በስ አቤት፣ አቤት፣ አቤት ቤት። ይህን ቪዲዮ ግን አንድና አንድ ብሩክ የሰራበት ምክንያት ብዙዎቻችን ገብቷችኋል ብዬ አስባለሁ። እኔ በራሴ ገብቶኛል። ነገር ግን ያልገባችሁ ሰዎች አሁን ቢሆን ብትረጋጉ የተሻለ ነው ብዬ አስባለሁ። ወንድ ቤት ሰዎችን ዛሬ ማለት ነው። ቪዲዮውን ሲጀመር እንዴት ነው የሰራው ሰላም ጤና ይስጥልን። ውድና የተከበራችሁ ቤተሰቦቻችን እንዴት አላችሁ? እንዲናችሁ አለው። እኔ ደህና ነኝ እግዚአብሔር ይመስገን። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ ሄር እያደረጋችሁ ቤተሰብ መሆን እንችላለን። እንግዲህ ዛሬ እንግዲህ ቡቡ ወንድማችን ከች ብሎልናል ማለት ነው። ከች አሳሴን እንግዲህ አዲስ እንግዳ ይዞ መጥቷል። እኔ እኮ ግርም የሚለኝ ማለት ነው ዩቲዩበሮች ልክ በቃ የሆነ እንትን ሲሉ አዲስ ሰው ይዞ ሲመጡ አዲስ ህይወት የሚሉት ነገር ግርም የሚለኝ አዲስ ህይወት አሁን ይሄ አሁን ዛሬ ብሩክ ይሄን ቪዲዮ ባንደኝነት ሊሰራው የቻለው ምክንያት ሃይሚ ከዳኒ ጋ ዳንኤል በ15 ቀን ባልሞላ ውስጥ በጣም የሌለ ነገር እየቀባጠረ ነበር አደለ ከሃይሚ ጋር የነበረው አሁንም እሱ ባጭር ጊዜ ውስጥ ህይወቴ ናት ምናምን ልክ በቃ ወይኔ ቡቡ የተመታ የእንግሊዝ ኩንዶም ስቆስ ማም እሱ አይናገር እንጂ ከተናገረ ማለት ነው። እና ልክ ሀይሚን ሲቸክሳት የነበረውን ዳኔን እሱ ይች ልጅ ቸክሶ እንዴት እንደሚያሳያት፣ ይች ልጅቷ በህይወት ውስጥ ምንም አይነት ነገር ጀስት እንደነገራችሁ የስራ ባልደረባ በስራ ቦታ ምናምን ያውቃ ሰው ናት። መቼስ አበሻ ሆናችሁ ኢትዮጵያዊ ሆናችሁ ሌላ ሴት ለምን አወቅ ለምን እንደዚህ ልትሉት አትችሉም። ማንኛውም ሰው ሰው ያውቃል። እንኳን አይደለም ሀይሚና ብሩኬ እንደዚህ በፕሮሚስ ተሳስረው የተቀመጡ ጓደኛሞች፣ ባል ሚስት ያለው ሰው ራሱ የሴት እንደዚህ የስራ ባልደረባ ሴት ምናምን ይኖራቸዋል። ሁላችሁም ታውቃላችሁ መቼስ አበሻ የሆናችሁ እኛ እዚህ አረብ ሀገር ውስጥ ስለተወተፍን ምንም ሰው ጓደኛ ምንም አይኖረን እንጂ ሴት ሆነን የወንድ ጓደኛ የሌለው ሰው የለም። መሆን አለ ሁሉም ሰው ሶ ከዛ አንጻር የስራ ባልደረባው እንግዲህ ዛሬ ይዞላችሁ ይዞላችሁ መጥቷል ይዞላችሁ ሲመጣ ግን አንድ ማሳየት የፈለገው ነገር አንደኛ ነገር ለእሷ ስጦታ ሰጥቷት መመለስ እንደማይቻል ሁለተኛ ነገር ደግሞ እሱ አሁን በጣም ጎረርክብኝ ጉረኛ ነህ ምናምን በጣም እየተባባሉ ነበር እሱን ነገር ለማሳየት እንግዲህ ከንግግሩ ታዩታላችሁ ብዬ ተስፋ አድርጋለሁ ሲቀጥል ደግሞ ስራና ስራ ብቻ እንደሆነ እዚህ ጋ ማወቅ አለባችሁ ስራ ከተባለ እንግዲህ እሷን በእሷ ህይወት እኔም በእሷ ህይወት መስራት አለብ ብል እያለ ነው ያለው። ስለዚህ ዞሮ ዞሮ ሀይሚ እና ቡርኬ የሆነ ቦታ ላይ መገናኘታቸው አይቀርም። ዛሬ እንግዲህ ሚፍታ ጋሷ የለቀቀችው ቪዲዮ በማንኛውም ቦታ ስሜ እንዳታነሳ፣ በማንኛውም ቦታ ሜሽ እንዳታረገኝ አለች። እሱ ግን ዛሬ ልጆችህን መልሽልኝ። በነገራችን ላይ ትላንትና አራት ልጆቹን እኮ ረሳቸዋቸው። እሱን ሳትከፋፈሉም ወይ እያልኩኝ ነግሬው ነበረ። እንበሳ ሞትኩኝ፣ እግዚአብሔርን። ወይ ቡቡ እኔ ይኮ የምታይ አይመስለኝም ነበረ። ለማንኛውም እኛም እናመሰግናለን። ቃልህን ተግባራዊ እናደርጋለን። በዚህ አጋጣሚ የቡቡ የምርጥ ምርጥ የሆናቸው እህቶች አላችሁ። ምንም የፈለገ ነገር ይስደቡት፣ እኛ ቡቧችንን ምንም ምንም አያደርጉትም፣ ምንም አይነኩትም። መሳደብ የለባችሁም። እውነት ነው፣ ስድብ ተጽዕኖ ያመጣል። በጣም በጣም ማለት ነው። እኔ በእኔ ስላየሁት ነው ማለት በጣም፣ እኔ ሲያቸዋለሁ በሁለቱ መካከል። እኔ እንኳን አንቺ ሀይሜን ትበድያልሽ እንደዛ በሚሉት ነገር ተመልካች በጣም ተጽዕኖ ያደርግባቸው። እኔ አሁን በሆኑ የተጣሉትን እኔ ኮመንት ሳ ላይ ነው የሰራሁት፣ ኮመንት ሳ ላይ ነው የሰራሁት። በጣም ደስ የምፈልገውን አይነት ስሜት ነው እየገለጽኩ የነበረው፣ አስተያየት ስሰጥ የነበረው ኮመንት ላይማ። ኮመንት ባይኖሩ የባሰ ነበር። ለዛ ለተባለው ሰው ተጽዕኖ ማመጣው ታውቃላችሁ። ሳልፈልግ ነው ሳፈልጉ ኮመንት የሚያናግራችሁ። ዛሬ ራሱ ኮመንቱ በኢየሱስ ስም ብሩጋ የነበረው ማለት ነው። ግን ሲለቅቅ ይኸው ምንም አዲስ ነገር የለውም። በቃ ሴትና ሴት መጣች፣ ለምን መጣች፣ አለቀ። ምንም አዲስ ነገር የለም። ህይወት ይቀጥላል። ነገ አዲስ ቀን ነው። የተሻለም አለ የባሰም አለ። በሀይሚጋም እንደዛው ሚፍታ ጋር ሄዳም፣ ሀይሚዬም በጣም በተረጋጋ መልኩ ጥሩ ጥሩ ነገር አውርታ ነው የሄደችው። የኔም ፕሮፋይል አርገው ራሴን ይሰድቡኛል የቡሩኬን አድርገው ይሰድቡኛል ብላለች። ይሄ ያው ያለ ነው። አንዳንዴ ሲናደዱ ይመስለኛል እንደዛ የሚያደርጉት እንጂ፣ አሁን ሰው በእርግጥ በከፊሉ ይወዳችኋል፣ በከፊሉ ይጠላችኋል። አንድ አይነት ስሜት አለው። ሁሉም ሰው ይወደኛል ማለት አይቻልም። ጠላት ከሌላ ማደጋ አይኖርም። ሁሉም ሰው አንድ ሲሆን አንድ አይደለም። ሰው ብሩክ ያሁን ሃይሜን በጣም እንደሚወዳት ያው እንደምታውቁ ነው። ዛሬ እንኳን ቪዲዮን ሃይሜ ሃይሜ ብሎ ነው የጨረሰው። ነገር ግን እቺ ልጅ የመጣችበት ለሃይሜ አንድ የሚያስተምረው ነገር ይኖራል ብዬ አስባለሁ። እንዲሁም ደግሞ በኦዲየንስ መካከል በኦዲንስ መካከል በጣም አሁን እሱ በዚች ሁለት ቀን ውስጥ እችን ነገር እሷ እንደዛ እየተናደደች ስለተናገረች ለምን አይረዳትም? ለምን እንደዚህ ብዙ ነገር እያላችሁ ነበርና፣ እናንተ ናችሁ የኔ ህይወት የምትመሩልኝ እንዴት እንደሆነ አሳያቸዋለሁ በሚለው ነው ይዞ የመጣው በእርግጠኝነት ምክንያቱም ገና ሴት ሳያመጣ ብሩኬ ሴት ይዞ መጣለሁ እያለ እየፎከረባት ነው። ለምን የሆነ ነገር ነካሴ ያረጋት በቀድም አሁን እቅፍን ያረጋት በደንብ እንቃርጎ ነው ያዛት እንጂ ምንም ያመጣው ነገር የለም። ፍቅረኛ የፈለገውን ነገር ማድረግ መብቱ ነው። እናንተ ምን ያገባቸዋል? እናንተ እኮ ያላችሁት የምታዩቸው በቪዲዮ ላይ ነው። እሱ በአካል ነው የሚያገኛት። ምንም አረጋት ምን አዘነላትም ምንም አረጋት ራሱ ነው የሚያውቀው እንጂ እኛ እኮ አናቅም ገባችሁ። እኛ ቢያንስ እነሱ ከሚያደርጉት ነገር መክረን ማስቆም መቻል ነው እንጂ ያለብን። እንደዚህ ስላደረገ በቃ የሆነ የማይሆን የማይሆን ጽሁፍ፣ እውነት የማይገባው ጽሁፍ ነው የተጻፈለት። በተለይ በቤተሰብ ዙሪያ፣ በአስተዳደጉ ዙሪያ ነበር የተጻፈለት እና እስኪ ምን እንደምታመጡ አያቸዋለሁ። ይህን ነገር ይህን ቪዲዮ ስሰራው ሁላችሁም ታውቃላችሁ ብሏልና፣ እኔ ገብቶኛል በደንብ አርጌ ገብቶኛል። ሲቀጥል ደግሞ የልጆቹን ነገር እኔ በጣም ደስ ያለኝ ብሬ ነው አራቱ ልጆች ረስታቸው ነው ወይ ሁለት ሁለት ያልተከፋፈላችሁት ብዬው አረው እኔ በጣም ተመችቶኛል። ግን እግዚአብሔር እኔ የሚያይና የሚሰማ አይመስለኝም ነበረ ባይ ዘ ወይ ማለት ነው። እና በዚህ አጋጣሚ ልጆቹም ወንድ ቢ ይደበድበኛል ብሏል። እንዴ አንተ ዛንተ ተደባዳቢ ስለሆንክ ታዲያ ሌላውም ይደባደባል እንዴ? አባቱን ይደበድባል አለው። እንዴ ቡሩክ ለማንኛውም ሁለት ሁለት ልጅ ተካፈሉ። በጣም ጥሩ ነው። በዚህ አጋጣሚ ይሄን ቪዲዮ መጨረሻውን ማየት ትችላላችሁ። እያንዳንዱ ነገር ይሄን ይህችን ልጅ ያመጣበት የራሱ ምክንያት አለው። ዳኒ አንድና ሀይሚ ላይ ሲቸክስ የነበረው ትክክል እንዳልሆነ ሀይሚ ደግሞ እውነት መስሏት አምና ተቀብለው እንደነበረ ከዛ ያጸቡ እንደዛ መቶ ጸብ መሀል በቃት እንደዛ ስለተፈጠረ ተናዳ ሀይሚ አይታችኋል፣ በጫማ ሁሉ ተመታለች። በእርግጠኝነት ከዛ በኋላ ነው ወደ ሩቅ ተመልሳ ያልሆኑ ነገሮችን እየተናገረች እየተናደደች ነበረችው ማለት ነው። እና ያንን ነገር ለማስተማር የፈለገ ይመስለኛል። እንዲሁም ደግሞ ሌላ ብዙ ለኦዲየንሶች መልስ ስለ ሀይሚ እና አሁን ስላለችው ሴት ለኦዲየንሶች መልስ የሚያገኙበትን ቪዲዮ ይሰራል ብዬ ተስፋ አደርጋለሁ። እንደገና ደግሞ የልደቷ ቀን ዳኒ የሀይሚ ልደት ያከብራል ተብሏል። በምን አይነት መልኩ እንደሚያከብረው ፈጣሪ ነው የሚያውቀው። ወይ እዛ ቦታ ላይ ብሩክ ይገኛል ብዬ አስባለሁ፣ ወይ ብቻ የሆነ ነገር ይፈጠራል ይመስላል ቤተሰቦች ብቻ ግን፣ ዞሮ ይች ልጅ የመጣችው በኦዲየንስ መካከል ያለው ነገር ሴት ይዞ ምናምን በቃ የሆነ የሚባለው ነገርና ብሩኬ ጉረኛ ነው እና ደግሞ ልማድህ ነው ምናምን ብዙ ሚዲያው ላይ ይባላል። ከዚህ በፊት በጣም እሱ ያላደረጋቸው ነገሮች አድርገዋል አድርገዋል ተብሎ እየተሰራበት ነበረ፣ እስከ ቅርብ ጊዜ እስከማቅ ድረስ ማለት ነው። እና ያንን ነገር በቃ ላሶ ጣላችሁ ብሎ ነው የመጣው። እንግዲህ የእናቴ ልጅን ቀብረር ነው ብሏል። እውነት ነው ቀብረር፣ እንተማመን ባለን። ግን ግን ግን ሀይሜ የምታለቅስ ከሆነ የምትበሳጭ ከሆነ ወደ ቪዲዮ ይዘ እንዳትመጣ እንዳታሳየን፣ እኛ አንበዋን አንፈልግም፣ በፍጹም አንፈልግም፣ ይሄን አንፈልግም። አስጠንቅቄ ነው የምነግርህ ብሩክ። ሌላው እስከፈለግከው መንገድ ድረስ መጓዝ ትችላለህ። እንግዲህ ይገባችኋል ብዬ አስባለሁ። እኔ ራሱ አንድና እናንድ በቃ የፈለገው ነገር መናገር ያልፈለገበት ስም መጥራት ያልፈለገበት ነገር ይሄ ነው። አንደኛ እንደ ዳኒ ዳኒ ለሃይሚ ቸክሶ ይች ልጅ እንዴት አሁን ይች ልጅቷ እንግዲህ በህይወት ማለት አፍቅሯት አይደለም፣ ውዷት አይደለም ብሩኪ እንደዛ እያደረገ ያለው ገብታችኋላ። ላፈቀራት ልጅ ግን ሪስፔክቷ ምን አይነት እንደሆነ እንዴት እንደሆነ ፕሮቶኮል አንጠብቁ ሁሉ ነገር ያደረገውን ነገር እሷ ታቃለች። ሀይ እኛ ከምናየው በላይ እሷ ታውቃለች። አሁን ደግሞ ይችል ልጅ እንግዲህ ሀያ ፈቅራትም ግን እኛ ጋር እንደ ፍቅረኛ አድርጎ ነው የሚሰራልን ማለት ነው። ሶ እንዴት ቶሎ ቶሎ በምላሱ ገንብቷት ና በቃ የሆነ ጀንጅኗት ምናምን መጨረሻ ላይ ምን እንደሚፈጠር ታዩታላቸው። ስለዚህ ህይወት እንዴት ሆነ ሊያሳያችሁና፣ ፍቅር እንዴት አይነት ፍቅር እንደሆነ በተግባር ሊያሳያችሁ ቡቡ ተዘጋጅቶ መጥቷል። የቡቡ እህቶች አንድም እንዳትሳደቡ፣ ማንንም እንዳትሳደቡ፣ ሀይሜንም ሆነ ማንንም ሆነ እንዳትሳደቡ። እስከ መጨረሻው ድረስ አብረን ሆነን የፈለገው ሰው ይሳደብ፣ አያገባንም። ቤተሰቦች አለን።